ል ል ኩችሾ ንት ሎስ ንቴስ ኤንትሮ መ ን ሬቻሶ ፖስብ አሪባ አርጀንቲና ሰርታሳየች ብራዚል አውርታ አፈረች። የራፊና የራፊና ጉራም በዓለም ሻምፒዮኖቹ ተነፈሰ። ጥይት አልባው የሁለቱ ድንቅ የእግር ኳስ ሀገራት ጦርነትም ከተግባር ወሬ ባስቀደመው ብራዚልያን ቅሌት ተጠናቀቀ። አርጀንቲና ብራዚልን አራት ለአንድ ረመረመች። የአልባሴቴ ኮከቦች ያለ ንጉሳቸው ሜሲ ቢጫ ለባሹ ታሪካዊ ተቀናቃኛቸውን አንገት አስደፉ። ይህ የሴልሳው ውርደት ነው። በርስ በርስ የተጫዋቾቹ ጎ ብጥብጥ እና ጸብ ከወትሮ የኳስ ጥበብ ቀለሙ እየወጣ የመጣው ሱፐር ክላሲኮ የማራዶና የኳስ አድባሯን ሀገር ለዓለም ዋንጫ ዳግም አሳለፈ። አርጀንቲናን እናሸንፋለን፣ እነርሱን በሜዳ ላይም ከሜዳ ውጭም በትነን መጣል እንችላለን፣ እኔም ጎል አስቆጥራለሁ። የባርሴሎናው ኮከብ ከጨዋታ በፊት የተሰጠ ጉራ የቀላቀል አስተያየት ቦነስ አይረስ ላይ ተነፈሰ። ዌሪዝ ራፊና፣ ራፊና የታለ? ራፊናም ፈልጉልን። ከወሬ ተግባር የአርጀንቲና ኮከቦች ምላሽ ሆነ።

ዛሬ ሜሲ ቢኖር ይሄ ጨዋታ ሰባት ለአንድ ነበር የሚያልቀው። ዩሊያን አልቫሬዝ ከጨዋታው በኋላ ተናገረ። ተነስ አትልፈስፈስ፣ እንደ ፔሌ ተጫወትና አሳየን። ኦታመንዲ ለኤንድሪክ ምላሽ ሰጠ፣ ከራፊናም ለድብድብ ተፋጠጠ። አርጀንቲና ሰርታ አሳየች፣ ብራዚልም አውርታ አፈረች። ያለ ሜሲ ላውተሮ ማርቲኔዝ የዓለም ሻምፒዮኖቹ አስደናቂ ጥንካሬያቸውን አሳዩ። አድማጮች፣ ይህ የብራዚሊያን ወቅታዊ ብሔራዊ ውርደት ነው። አርጀንቲና ብራዚልን አራት ለአንድ ረመረመች። ወሪዝ ራፊና ራፊና የታለ ራፊና እንፈልጉልን፣ ኮሬ ተግባር የአርጀንቲና ኮከቦች ምላሽ ሆነ። አርጀንቲና ምስር ታሳየች ብራዚል አውርታ አፈረች። የራፊና ጉራ ከዓለም ሻምፒዮኖቹ ፊት በእነዛ ሽርፍራፊ ሰከንዶች ተነፈሰ ጎ በጨዋታው ቪኒ ሮድሪጎ ከአሰልጣኝ አልባው የብራዚል እግር ኳስ የባከነ ድንቅ ተስጦ ጋር ደበዘዙ። ኔይማር ጁኒየር በአንድ እግሩ እያነከሰ አሁን ካሉት የብራዚል ተጫዋቾች የተሻለ መጫወት ይችላል። ፊሊፔ ሜሎን ጨምሮ በውጤቱ የበሸቁ ብራዚላውያን ተናገሩ። ቬኒሲየስ የማድሪዶ ምታተኛ በበኩሉ ልክ አይደለንም። ተበልጠን መጫወት አቅቶን ተሸንፈናል። ይህ ብራዚልን አይመጥንም። መሻሻል መስተካከል አለብን። የዓለም ዋንጫው አንድ ዓመት ይቀረዋል። ለችግራችን አንድ ነገር መልሰን ማሰብ አለብን። እኛ ብራዚላውያንን ብራዚልን የሚመጥን ነገር ማድረግ አለብን። ቬኒሲየስ ከጨዋታው በኋላ የሰጠው አስተያየት ነው። ሮናልዲኒዮ የኳስ አርቲስቱ በበኩሉ ይህ የብራዚል እጅግ ደካማው ቡድን ነው አለ። ከጠንቃቃው ማሪዮ ዛጋሎ፣ ካርሎስ አልቤርቶ ፔሬራ እና ቢግፊል ስኮላሪ በኋላ ቀልብ ያለው አሰልጣኝ ያጣችው ብራዚል በታሪኳ ለመጀመሪያ ጊዜ የውጭ አገር አሰልጣኝ እንደሚያስፈልጋት ወደ መተማመኑ እየደረሰች ነው።

3 ሚሊዮን ዶላር አካባቢ በዓመት በሚዝቁበት የብራዚል አሰልጣኝነት ቦታቸው እንደማይመጥኑ እየተገለጸ ነው። አርጀንቲና በ500 ሺ ዶላር ዓመታዊ ክፍያ ብቻ የዓለም ዋንጫውን ከጥልቅ ሀገራዊ ፍቅር ጋር በስካሎኒ ከኳታር ሉሲያል በማይረሳ ድራማ አሸነፈች። ለጥበበኛው ሊዮኔል ሜሲ፣ ለንጉሳቸው ታምነው የሚዋደቁ ሌሎች የአልቤሴቴ ወታደሮችን በኤልዲያጎ መንፈስ የመፍጠር ቀመሩ በስካሎኒ ተሳካ። ያልታመነው አሰልጣኝ በዓለም ዋንጫውም ነገሰ። ሰርቶ በማሳየቱም ውድ ተከፋይ ሆነ።

አርጀንቲኒያም ካአለሟንጫው ድለዋ በኋላ፣ ብራዚልን እያገላበጠች መደቆሷን ተያያዘች። ብራዚል ባለፉት አምስት ጨዋታዎች አርጀንቲናን ማሸነፍ ተሳናት። ዶን ካርሎ የማድሪዱ ማስተር፤ ዝምተኛ ጣሊያን ያሰልጣኝ ካርሎ አንቸሎቲ በየቦታው እየባከነ ላለው የብራዚል እግር ኳስ ድንቅ ኮከቦች ተስጦ ብቸኛው አማራጭ እንደሆኑ አርናይንን ጨምሮ እነ ሮማሪዮ እየተወቱ ነው፣ አሊያ ውርደታችን ይቀጥላል። የብራዚል ሕያው ኮከቦች ማስጠንቀቂያ ነው። የፔሌ ጋሪንቻ፣ ቶስታው፣ ፋልካው፣ ካርሎስ አልቤርቶ፣ ሬቪሊኒዮ፣ ዚኮ፣ ሶቅራጠስ፣ ሮማሪዮ፣ ቤቤቶ፣ ሮናልዶ፣ ሪቫልዶ፣ ሮናልዲኒዮ፣ ካካ፣ ካፉ፣ ካርሎስ አድሪያኖ፣ ኔይማር ድንቄ ኳስ ጠቢባን ሀገር ብራዚል ዓለምን የወረሩ ድንቅ እግር ኳስ ብልሃተኞችን ይዛ ቢጫ መለያውን ዝቅ ማድረጓ ከ200 ሚሊየን በላይ ለሚጠጉ ብራዚሊያን ዜጋዎች ወቅታዊው

የታለ ዘሪል ብራዚል ሲሉ ሮድሪጎ፣ ቪኒ፣ ኤንድሪክ፣ ራፊና፣ ማርኪኒዮስ፣ ጆሊተን፣ ብሩኖ ጊማሬዝ የመሳሰሉ ሴልሳው ዘ ሴሌክሽን የምርጦች ምርጥ የሚለብሱት ቢጫው መለያን የሚመጥን ነገር እንዲያሳዩ ጫናውን በስቷል። የብራዚል ድንቅ ታለንትን አስተባብሮ ወደ ውጤት የሚያመጣ እንደ አንቸሎቲ ያሉ አሰልጣኞች የውዴታ ግዴታ መሆኑም እየተገለጸ ነው። በብራዚል አሰልጣኞች ቀለም ከዓለም እግር ኳስ መፎካከር ከእንግዲህ የማይታሰብ እንደሆነም ተነግሯል። ብራዚል በቦነስ አይረስ በአርጀንቲና ስትንከራተት ማምሸቷን የታዘቡ የሴልሳው የልብ ወዳጆች ሁሉ ይህ ብራዚል በቀድሞው ታላቅ ብራዚል መልክ የማይነጻጸር ሳይሰራ የሚያወራ ሌሎች የብራዚል ጀግኖች ባሸነፉት አምስት የዓለም ዋንጫ የሚኩራራ በባዶ ሜዳ ሰጥ አገባ ውስጥ የሚገባ የዓለም ዋንጫን ካሸነፈ 24 ዓመታት ያለፈው ዘ ቢዩቲፊል ጌም የብራዚሊያን ተወዳጅነት መለያው ገጽ የሆነው ውብ እግር ኳስን መጫወት የተሳነው በሰውነታቸው ላይ እንደፈለጉ በሚስሉ ትታቱና የአድናቆት አጃይብ የተኮፈሰ እንደሆነ እየተብጠለጠለም ነው።

የሮናልዶ፣ ሪቫልዶ፣ ሮናልዲኒዮን ታምር አስታውሱ። የሮማሪዮ፣ ቤቤቶ ውለታ እንዳይዘነጋ። የካርሎስ አልቤርቶ፣ ፔሌ፣ ሬቪሊኒዮ፣ ቶስታው፣ ጋሪንቻ ማጂክ የብራዚሉ እግር ኳስ ቀለም ነው። የዓለም ዋንጫ ባያሸንፍም የ1982ቱ የቴሌ ሳንታና ቡድን ውስጥ የዜኮና ዶክተር ሶቅራጠስ ማራኪ ብራዚል ዘ ቢዩቲፉል ጌም ምልክት ነው። እናንተ ግን ከየት ነው የመጣችሁት? መጀመሪያ ብራዚልን ምሰሉ፣ እንደ ብራዚል ተጫወቱ። የምርጦቹ ቀዳሚ ምርጦች የሚለብሱት ዘ ሴሌክሽን ሴልሰው ቢጫ መለያውን መጥኑ።

በሜሲ ትከሻ በስካሎኒ ቀመር ከደረጀው በመጨረሻም ታሪክ ከሰራው የአርጀንቲና ብሔራዊ ቡድን ስንት ለስንት ስንረታ ነው የምንማረው? ኔይማር ጁኒየርን እናክብር። በዚህ ሰዓት አንዳቸውም በዚህ ብሔራዊ ቡድን የሚገኙ በኔይማር ልክ አይደርሱም። የፈለገው ቢጎዳ እርሱ ነው የብራዚል እግር ኳስ የወቅቱ ምልክት። በአንድ እግሩ ቢጫወት ራሱ ከሁሉም የተሻለ ነው። ፊሊፔ ሜሎን ጨምሮ በርካታ የብራዚል የቀድሞ ኮከቦች፣ የእግር ኳስ ባለሙያዎች ከአርጀንቲና ወይሬዝ ራፊና ራፊና የት አለ? ራፊናን ፈልጉልን። የአራት ለአንዱ ቅሌት ማስታወሻ በኋላ የተሰጠ አስተያየት ነው። የዓለም ዋንጫችንን ደስታችንን፣ ሀብታችንን፣ ብቸኛው የዓለም አቀፍ ገጽታ ምልክታችንን መልሱልን። የብራዚል እግር ኳስ ፌዴሬሽን ባለስልጣናት ወቅታዊ ቀጣይ ፈተና፣ ካርሊቶ ምናልባትም ቀጣዩ የብራዚላውያኑ በታሪክ የመጀመሪያው የውጭ አገር አሰልጣኝ አርጀንቲና

አድማጮች ይህ የብራዚልያን ወቅታዊ ብሔራዊ ውርደት ነው። አርጀንቲና ብራዚልን አራት ለአንድ ረመረመች። ወሪዝ ራፊና ራፊና የታለ? ራፊናን ፈልጉልን። ኮሬ ተግባር የአርጀንቲና ኮከቦች ምላሽ ሆነ። አርጀንቲና ምሰር ታሳየች። ብራዚል አውርታፈረች። የራፊና ጉራ ከዓለም ሻምፒዮኖቹ ፊት በነዛ ሽርፍራፊ ሰከንዶች ተነፈሰ።